ሰላም ጥናት ስትልና አርማች ተመልካቾቻችን ህዳር 29 2018 ዓ.ም ተመረተ ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ካያዝኳቸው መረጃዎች መካከል ከሰሞኑን ከፋኖ ጋር በተያያዘ እንደዚሁ በእነ ኮሎኔል ፋንታሁን መሐባው ላይ የመጨረሻ ተልዕኮ ተሰጥቷቸው ነበር የተባሉ የቀድሞ የፋኖ አባላት በተመለከተ ዛሬ አዲስ መረጃ ይዣለሁ። ከዚህ ጋር የተያያዘ ያለው መረጃ ምንድን ነው የሚለውን አብራችሁ ከቆያችሁ የምትሰሙት ይሆናል። እንግዲህ በአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራር የነበሩት እነ ማስረሻ ሰጤ ለመንግስት እጅ ከሰጡ በኋላ እና መንግስት ደግሞ የሰላም ድርድር አድርገናል ብሎ ፕሮፖጋንዳ ከሰራ በኋላ ከዛ ቀደም ብሎ ድርጅቱ ከኃላፊነት አግጃለሁ ከአባልነት ማባረሪያቸዋለሁ ካለ በኋላ ያሉት ጉዳዮችን በተመለከተ የተለያዩ በብልጽግና በኩልም እንደዚሁ ደግሞ በፋኑ በኩልም የተለያዩ መረጃዎች እየወጡ ነው የሚገኙት ከዚህ ጋር በተያያዘ ዛሬ በዛ ቀጠና እየነበረው ሁኔታ ምን ይመስላል የሚለውን በተመለከተ በተለይ ኮሎኔል ፋንታሁን ሙሀባው እና የፋኖ መሪዎችን ማዕከል ያደረጉ የተለያዩ ጉዳዮች አሉ። እሱን የማድረሳቸው ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። በርከት ያሉ ዝርዝር የግንባር መረጃዎችን ይዣለሁ። እንደዚሁም ደግሞ ወታደራዊ አስተያየትም እንደዚሁ በዚህ ሰዓት አካትቻለሁ። ወደ መቀሌ የሚወስደን መረጃ አለ። ያሉት አጠቃላይ የህወሓት የግንባር የአርሚ የኮር የክፍለ ጦር ጉዳዮችን በተመለከተና በመቀሌ ከሰዓት በኋላ የተጀመረው ስብሰባ በተመለከተ እንደዚሁ ዝርዝር መረጃዎችን ይዣለው የማደርሳችሁናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የተለያዩ መልእክቶችን ልካችሁልኛል። ከላካችሁ መልክቶች መካከል ከፍተኛ ጥንቃቄ ሊደረግባቸውና ትኩረት ሊሰጣቸው ይገባል ያላችኋቸውን መረጃዎች አድርሳችሁኛል። ከነዚህ መረጃዎች መካከል በተለይ በቀድሞ በዩኒቨርሲቲዎች ዩኒቨርሲቲዎች እና ከፍተኛ የትምህርት ተቋማት የብሔር ፖለቲካ ማራመጃ ነበሩ። ከዩኒቨርሲቲዎች የተፈለፈለው የብሔር ፖለቲካ አሁን ኢትዮጵያ ላለችበት ቀውስ አብቅቷታል። ከአስራ ስልሳዎቹ አዲስ አበባ ዩኒቨርሲቲ የተጀመረው የብሔር ፖለቲካ በተለያዩ ዩኒቨርሲቲዎች እንደዚሁ ተማሪዎች ወደ ዩኒቨርሲቲ ገቡ፣ ይዘውት ከሚወጡት ትምህርት ባሻገር ብሔርተኝነት ተጠምቀው ይወጣሉ። እነሱ ከዛ በኋላ በፖለቲካ ተሳትፏቸው ይሄ ለአገር አንድነት አደጋ ሆኗል፣ የሚሉ አስተያየቶች ከአሁን በፊት ሲደመጡ ነበረ። አሁን ደግሞ በዩኒቨርሲቲዎች ደግሞ በሌላው የመጨረሻው የሚባለው እና በተለይ ለማህበረሰብ መስተጋብር በጣም አደገኛ የሆነው የሃይማኖት ጉዳይ በየዩኒቨርሲቲዎቹ እንደ አንድ የጥቅም ማስከበሪያ የቡድን ተኝነት እየታየ ነው የሚል አስተያየት ያለው ነው። ይህንን አስተያየት ያደረሱኝ አድማጅ ተመልካች ከደሴ ነው። ይህን መልእክት ያደረሱኝ አጠቃላይ በርከት ያሉ ጉዳዮችን ምልከታቸውን ማድርሰዋል። በተለይ ፖሊሶች የሚፈጽሙትን ድብደባ ቃል በቃል ላንበው። ከደሴ ባህር ዳር ጎንደር ወጣቶች መንቀሳቀስ አልቻሉም። መከላከያ መንገድ ላይ ከባስ አስወርዶ ያስቀራቸዋል። ባለፈው ሳምንት ሐሙስ ዕለት በአውቶብስ ቁጥር የተጠቀሰ የአውቶብስ ቁጥር አለ። ከደሴ ወደ ባህር ዳር ሲጓዙ የነበሩ ወጣቶች ወልዲያ መውጫ ፍተሻ ኬላ ላይ ከተፈተሹ በኋላ ወጣቶቹ ተለይተው እንዲወርዱ ተደርገው አስቀርተዋቸዋል። ምን እንደሚያደርጓቸው አልታወቀም። የደሴ ሕዝባዊ ፖሊስ የሚባሉት ደግሞ በከተማው ሕዝብን እያሰቃዩ ነው የሚገኙት። ዝም ብለው ሲያዩ ደስ ያላላቸውን በጠራራ ፀሐይ ቀን ይዘው እያዩ ሕዝብ እያየ በዱላ ይደበድባሉ። ፒያሳ ለምሳሌ መርሆ ግቢ አካባቢ፣ ኪዳነ ምሕረት ድልድይ አካባቢ ያሉ ፖሊሶች ሁሌ ዱላ ሲደበድቡ ጠዋትና ማታ ይታያሉ። በፎቶ ላስቀር ፈልጌ ነበር፣ አልመቻለኝ። አንድ ቀን መኪና ላይ ሁኘም በተመሳሳይ ድርጊቱ ሲደገም ተመለከቱ። ቪዲዮ ለመቅረጽም እንደዚሁ እይታዎች ከለከሉኝ። ሌላው ወሎ ዩኒቨርሲቲ ያለው ነው። እንግዲህ ጉዳይ ወሎ ዩኒቨርሲቲ እየመሸገ የአክራሪ ቡድን አለ። ሃይማኖታዊ ጽንፈኝነት እንደዚሁ የሚያራምድ በዩኒቨርሲቲ ማህበረሰብ ላይ አንድ ወገን በመለየት በስም የተጠቀሰውን እምነት ላይ በሶሻል ሚዲያ እንዲሁም ደግሞ በተለያዩ መንገዶች ስም የማጠልሸት እምነትን ብቻ እያራገቡ ምንም እንዳይናገሩ ለማሸማቀቅ መሞከር የአካባቢው የኃይል መሰብሰቢያ ጉዳይ ሆኗል። በተለይ ኃላፊነት ላይ እያሉ አቅም ያላቸው አላቸው የሚባሉ ሰራተኞች ጭምር በመምረጥ በሃይማኖታቸው ምክንያት የሚደረገው ጉዳይ አለ። እናጸዳለን እየተባለ እንግዲህ ሃይማኖታዊ ቃላትንም ተጠቅሟል። ጉዳዩ እንግዲህ ጥንቃቄ እንደረግበት በግራም በቀኝም ለሚል ነው የቀረቡት አስተያየቶች ሙሉ በሙሉ በሚዲያ ቢቀርቡ ያው እንግዲህ ምንም ብዙም ተገቢ አይደሉም። ለማንኛውም ግን ሃይማኖታዊ ቡድንተኝነት በዩኒቨርሲቲ ውስጥ እንደ አንድ የመደራጃ ስልት ሆኗል። በተለይ ወሎ ዩኒቨርሲቲ የሚለው ነው እንግዲህ ይህንን በተመለከተ በአስተዳደሩም ውስጥ እንደዚሁ ሃይማኖትን የለየ ዘመቻ ይደረጋል የሚሉ አስተያየቶችን አድርሰውኛል። አመሰግናለሁ። ይሄ ጉዳይ እንግዲህ ከአሁን በፊትም በተለያየ ጊዜ ጥቆማ የተሰጠበት መረጃ ነው። ከዛ ባሻገር በአስተያየት ላይ አስተያየቱ ሚዲያውን እንከታተላለን ቁጥር አንድ ተመልካች ነኝ ያሉ አድማጭ ተመልካች መንግስት እያልክ ስትዘግብ ይህንን መንግስት መንግስት የሚለውና የሰራዊቱን የመንግስት ኃይል እያልክ የምጠራበት መንገድ ማስተካከል አለበት፣ የሚገልጸው በዚህ መንገድ አይደለም ሊገለጽ የሚችለው የሚለው አስተያየቶችንም ተመልክቻለሁ። በእጅጉ አመሰግናለሁ። ሌላው አማራውን ትጥቅ አልባ የማድረግ ጉዳይን በተመለከተ እንደዚሁ አስተያየት አድርሳችሁኛል። በዚህ ጉዳይ ላይም ተጨማሪ መረጃዎችን እና ወደኋላ እጅ ታሪካዊ እይታዎችም ጨምሬበታለው። አማራውን ትጥቅ አልባ ማድረግ በየቦታው አማራ ገበሬዎችን ላይ በአንጡራ ሀብታቸው የገዟቸውን መሳሪያዎች በብልጽግና እየተወሰደባቸው ነው ይላል። እንግዲህ በመላ ኢትዮጵያ አማራውን ትጥቅ አልባ ለማድረግ እና ራሱን እንዳይከላከል ለማድረግ እና እንደፈለጉ እንደ ዱራውሬ እንደ እስካሁኑ ለመግደል የሚደረጉት በመንግስት የማመቻቸት ሂደቶች፣ መንግስት ተኮር ዘመቻዎች በእጅጉ አሳሳቢ ናቸው። ሁለት ሚሊሻዎች መሳሪያ ይዘው ወደ ፋኖ ሲገቡ ተቀላቀሉ ከሚለው ዜና ይልቅ በየቀኑ መከላከያ አድማ ብተና ሚሊሻ፣ ፖሊስ በየቦታው በየቀኑ የገባ ትጥቃቸውን የሚነጥቃቸው የአማራ ገበሬዎች ጉዳይ የተለየ አሳሳቢና አጀንዳ ሆኖ በብስለት ሊመራ የሚገባው ጉዳይ መሆኑን አድማጅ ተመልካቹ ይህንን አስተያየት አድርሰዋል። ይህንን መሳሪያ ማስተዳደር በተመለከተ ፋኖ ጉዳዬ ጉዳይ ብሎ ሊከተለው የሚገባው ስልት ነው ይላሉ አስተያየት ሰጪዎቹ። ከዚህ አሻገር እንግዲህ አንድ አካባቢዎች ይህንን መረጃ ያደረሱት እና አስተያየቱን ያደረሱት መርጦ ለማርያም ዙሪያ ብቻ ሰሞኑን ከአንድ በላይ ገበሬዎች በዚህ መንገድ መሳሪያቸው በብልጽግና ወታደሮች እንደተወሰደባቸው ገልጸዋል። ከዛ በተጨማሪ እንግዲህ በተለያዩ አካባቢዎችም ያለውን ዘመቻ በየቀኑ እያደረስኳችሁ ነበር በተለይ በደቡብ ጎንደር ስማዳ እንዲሁም ደግሞ በሰሜን ጎንደር ቆላ ወገራ፣ በደቡብ ጎንደር ሊቦ ከምከም፣ በማዕከላዊ ጎንደር ደምቢያ አለፋጣ ቁሳ እስከ ቋራ ድረስ ያለው እስከ ወገራ ድረስ ያለውን ጉዳይ እያደረስኳችሁ ነበር። በአንድ ሳምንት ብቻ ከ124 በላይ ገበሬዎች መሳሪያቸው በመንግስት ወታደሮች መወሰዱ ነው። ይሄ ከሆነ በኋላ ደግሞ የመንግስት ወታደሮች መሳሪያቸውን መቶ ሺህ ብር ክፈሉና መልሳችሁ ሰዱ በሚል ወታደሮቹ እንግዲህ መሳሪያ ያላቸውን ሰዎች በዚህ መንገድ ድጋሚ ገንዘብ እየተቀበሉ የግልጽ የሆነ ወንጀል እየፈጸሙ ነው። እንግዲህ ከበሊ ከምከም ደንቢያ ቋራ አካባቢ ተመሳሳይ ድርጊቶች መቀጠላቸውን አድማጅ ተመልካች መርጦ ለማርያም አካባቢ ካደረሰው ጋር ተመሳሳይ ነው። በአጠቃላይ እንግዲህ በአማራውን ትጥቅ የማስፈታት ጉዳዮችን በተመለከተ እስኪ የተወሰኑ ነገሮችን ወደ እናንተ ላድርስ። በውጭና በውስጥ ገዢዎች አማራውን ትጥቅ የማስፈታት ጉዳይ አሁን የተጀመረ አይደለም። በዚህ መንገድ እንግዲህ በውጭ ገዢዎች እና የውስጥ ገዢዎች አማራውን ትጥቅ ለማስፈታት በተለያየ ጊዜ የተለያዩ ተግባራትን አድርገዋል። 1928-1933 የነበረው ፋሽስት ጣሊያን ይህንን በግልጽ አድርጓል። እንግዲህ ኢትዮጵያን በአምስት ቀጠናዎች በመከፋፈል በተለይ አማራውን ከደቡብ ምዕራብ ኢትዮጵያ ጅማን ማዕከል ካደረገው አስተዳደር እና በወቅቱ ሐረርን ማዕከል ካደረገው አስተዳደር በአንድ ሚሊዮን የሚጠጋ አማራ ሲያፈናቅል መሳሪያቸውን ጭምር በመንጠቅ ነው። ከዛ በኋላ እንግዲህ ቀጥሎ የመጣው ደግሞ የኃይለ ሥላሴን መንግስት መውደቅ ተከትሎ ከ1969 እስከ1973 ድረስ እንደዚሁ ፊውዳል በሚልም በርካታ ሰዎች መሳሪያቸውን ወደ መንግስት እንዲመለስ በሚል የተወሰደው አለ። ከዛ በኋላ ወደ ስልጣን የመጣው ህወሀት መራሹ የኢህአዴግ መንግስት በብአዴን አስፈጻሚነት በነገራችን ላይ ይሄ ሲሆን ሁሉም ላይ ተሳታፊው ማን እንደሆነ ግልጽ ነው። 1984 እስከ1986 በቢሮክራሲ በሚል የመሳሪያዎችንና ትጥቆችን አማራ ገበሬዎች እንዲፈቱ ተደርገዋል። ከዛ ባሻገር ደግሞ 1988 ድረስ ደግሞ እንደዚሁ ከ87 ጀምሮ 88 ድረስ ደግሞ ሽፍታ መንጠራ በሚል የአሁኖቹ የብልጽግና ካድሬዎች በሚመሯቸው ዘመቻዎች በርካታ አማራዎች ገበሬዎች መሳሪያቸውን አጥተዋል። 1996 ነፍጠኛ እንደገና እየመጣ ነው በሚል መሳሪያ እንዲነጠቅ ተደርገዋል። 1999 ዓ ም በኢትዮጵያ አቆጣጠር ቅንጅት በሚል እንደዚሁ በርካታ የአማራ አርሶ አደር ትጥቅ እንዲፈታ ተደርጓል። 2001 ደግሞ ህገወጥ የጦር መሳሪያና በነመለስ ዜናዊ ላይ የተሞከረውን መፈንቅለ መንግስት ተከትሎ በርካታ በሲቪልም በወታደራዊም ያሉ አማራዎች የግል መሳሪያዎቻቸው ጭምር እንዲያወሩ ተደርገዋል። አሁን ከዛ በኋላ ደግሞ የመጣው ብልጽግና 2015 ከ2018 እስከያዝነው ጊዜ ድረስ አደረጃጀቶችን ጭምር የአማራ የጸጥታ አደረጃጀቶችን በማፍረስ እንደዚሁ እንግዲህ ትጥቅ ለማስፈታት መጠነ ሰፊ ዘመቻ እያደረገ ነው የሚገኘው። ይሄ ከበፊቶቹ የሚለየው የአየር ኃይል፣ የምድር ጦር ጭምር ሙሉ አቅሙን ይዞ እየተሳተፈበት ያለው ትጥቅ የማስፈታት ዘመቻ እንደሆነ እና ከዛ ባሻገር ደግሞ ትጥቅ አልባ አድርጎ የኃይል ተገዳዳሪ እንዳይሆን የማድረግ ጉዳይ ነው። ይሄ ሁሉ ሲሆን እንግዲህ ባለፉት አንድ መቶ ዓመታት ትጥቅ ለማስፈታት አማራውን እንቅስቃሴ ሲደረግ ሁሉም ተሳትፎዎች የተደረጉት ከውስጥ ራሱ ከአማራው በወጡት ነው። በፋሽስት ዘመን ባንዳ ተብለው አርበኛ እና የአርበኛ ቤተሰቦች መሳሪያ ደብቀዋል ሲሉ ለጣሊያን እንደዚሁ በአሽከርነት ያደሩ ከዛ በኋላ የወታደራዊ መንግስት ሲመጣ፣ ኃይለሥላሴ ጨቁኖናል የጨቁን ሕዝብ ተወካይ ነን የሚሉ ራሳቸው ከአማራው የወጡ ህወሀት ሲመጣ ደግሞ የህወሀት የእጅ ስራ የሆኑት በአዴን የተባለው የሸክላ ስሪት እንግዲህ እናሁኖቹን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ በሸበልበረንታና ምስራቅ ጎጃም ባሉ አካባቢዎች ሽፍታ ምንጠራ በሚል በርካታ አርሶ አደሮች ትጥቃቸውን እንዲፈቱ ያስደረጉት እነዚህ ሰዎች ናቸው። አሁንም የፖለቲካ ቡድን ስም ሲለወጥ አብረው ተገልብጠው ዛሬም እንግዲህ በተለያየ መንገድ ብልጽግና የሚባለው የኦህዴድ የብልጽግና የጉዳይ ማስፈጸሚያን መሰረት አድርጎ አሁን እየተፈጸመ ያለውንም እነዚህ ሰዎች ናቸው በከፍተኛ ኃላፊነት እየመሩ ያሉት። ስለዚህ አማራውን ትጥቅ ለማስፈታት ያደረጉ ዘመቻዎች በሙሉ ከውጭ ምጡ እንጂ ዋናዎቹ ግን ከውስጥ ያሉት ናቸው። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎች ሲሄድ ከዚህ ጋር በተያያዘ እንደዚሁ የዘወትር ወታደራዊ አስተያየት ሰጭና ተባባሪ አሁን በጡረታ ላይ የሚገኙ የኢትዮ ፎከስ የወታደራዊ ጉዳይ አስተያየት ሰጭ ይህንን አድርሰዋል። ፋኖ የፋኖ ዩኒቲዎችና የፋኖ አህዶች ሻለቃዎች፣ ሬጅመንቶች፣ ብርጌዶች፣ ክፍለ ጦሮች፣ ኮሮች፣ እዝና ድርጅቶች የተቀናጀ ወታደራዊ አመራር ባለመስጠታቸው መንግስት የመንግስት ኃይል እስከ ገጠራማ ቦታዎች ድረስ ዘልቆ በመግባት በሰላማዊ ህዝብ ላይ ግፍና በደል እየፈጸመ ነው ይህንን በተመለከተ የበቀል እርምጃ እየፈጸመ ያለው የመንግስት ኃይል ግልጽ የሆነ የጦር ወንጀል እየፈጸመ ይገኛል ይላሉ እንግዲህ ወታደር ይላሉ በአንድ ቦታ አልቆይም ብሎ ካሰበ የጭካኔ ተግባራትን ፈጽሞ ነው በፍጥነት አካባቢ የሚወጣው እንዲህ አይነት የጭካኔ ተግባራት መፈጸማቸውን እኔ በኡጋዴን ቀጠና የኡጋዴን ነፃ አውጪ ግንባር ታጣቂዎች ጋር በተደረገው ዘመቻ በህዝብ ላይ ደረሰውን ዘግናኝ ግፍ ዘግቼ ነው እየተረዳሁት እኔም መራው ሰራዊት እንደዚህ አይነት ተግባር መፈጸሙን ያረጋገጥኩት ጊዜ ቆይታ በኋላ ነው አሁን ይሄ ነገር በአይነ ህሊናዬ ይታየኛል በአማራ አካባቢዎች እየተፈጸመ እንደሆነ ነው የሚሉት አሁን የመንግስት ኃይል በግልጽ ይህንን የጦር ወንጀል እየፈጸመ እንደሆነ መረጃዎችም እየወጡ ነው እኔም እንደ ወታደር ይህንን አስባለው ይህ ደግሞ መመከትና የህዝብን ደህንነት ቅድሚያ ሰጥቶ ኃላፊነትን መወጣት የፋኖ ስራ መሆን አለበት። በዚህ በኩል እንግዲህ ይህንን ወታደራዊ በደል ለማስቆም ፋኖ ስራ መስራት አለበት የሚል አስተያየት አድርሰዋል። እንግዲህ ወታደራዊ መሪ በኦጋዴን ቀጠና የነበረ የወታደራዊ ስምሪት ላይ በኃላፊነት የሰሩ አሁን ግን ከአገር ውጭ የሚገኙ ናቸው። ወደ መረጃዎች ሄድ ወደ ደቡብ ጎንደር የሚወስደን መረጃ አስከትላለሁ። በደቡብ ጎንደር ስማዳ ቀጠና ሙጃ ሮቢት ከተማ በሌሊት ወደ ከተማ ዘልቆ መግባት ፋኖ በሚሊሻ ካምፕ ላይ ድንገተኛ ጥቃት መፈጸሙን ከሳቧ ላይ የወጡ መረጃዎች ያሳያሉ። በተፈጸመው ጥቃት ሰሞኑን ከሮቢት ወደ ዝርጋሙጃና ወንዝዬ በመውረድ ገዋ በተባለ ቦታ ላይ ከፋኖ ጋር ውጊያ አድርጎ ወደ ከተማ ከተመለሰ በኋላ ነው። ሮቢት እየተመለሰው የመንግስት ኃይል ላይ በቴሌቪዥን ኃይል ላይ ድንገተኛ ጥቃት የተፈጸመው። በተመሳሳይ በዚሁ በስማዳ ቀጠና ወገዳ ከተማ ሌሊት በአርፒጂ ጥቃት መፈጸሙና ጉዳት መድረሱም ታውቋል። ፋኖ ሌሊት ከተማውን በአረፒጂ ያጠቀው አብዛኛውን ከተማ ክፍል ተቆጣጥሮ ማደሩን፣ እንደዚሁ እንግዲህ ዘመቻ የመሩት በጠዋቱ በነበረው መረጃችን በግልጽ አድርሰዋል። ከዚህ ጋር በተያያዘ በአረፒጂ ጥቃት የደረሰበት አስተዳደር ሕንፃ ውስጥ ሎጅስቲክ ማዕከል የነበረና በዚህም እንግዲህ ከፍተኛ ጉዳት መድረሱ ነው እየተገለጸው። የፋኖ አበበ መልኬ እንዳደረሰው መረጃ ወደ ግንባር መረጃዎች መለሳለሁ። በመሀል እስኪ ዛሬ አብይ አህመድ በብሔር ብሔረሰቦች በዓል ላይ በመገኘት ያደረጉትን ንግግር እና አጠቃላይ አንድምታዎቹን እንመልከት። ባጭሩ ዛሬ እንግዲህ አብይ አህመድ የተለመደ አይነት ፎካራ ነው ያሰማው። አብይ አህመድ ብልጽግናና የመደመር መንግስት በኢትዮጵያ አስገራሚ የሆነ የብልጽግና እያመጡ እንደሆነና አፍሪካም ጭምር በኢትዮጵያ ውስጥ ባለው ብልጽግና መንግስት እየቀና እንደሆነና አፍሪካም እንደዚሁ እንግዲህ በብልጽግና መመራት አለብኝ ወደሚል ፍላጎት እንዳላት እና ራያ እንደሆነ ነው የገለጹት። እንግዲህ የኢትዮጵያ ጠላቶችን እንደ ፀጉር ቅማል እናራግፋለን የሚለው የዛሬ ጠቅላይ ሚኒስትሩ ንግግር እንግዲህ የተባይ አገላለጽ ነው የገለጹት። እንደ ተባይ አይነት አገላለጽ ይህንን ተጠቅመዋል። አብይ አህመድ እንግዲህ ብቸኛ ፈላጭ ቆራጭ በሆነበት የፖለቲካ ቡድን የቡድን ስራ እንዲሁም ደግሞ አጠቃላይ የፓርቲና የመዋቅር ስራ የሚባል ነገር የለም፣ የሚሉት አብረውት የሚሰሩ ሰዎች። አሁን ሀገሪቱ እርስ በርስ ጦርነት በምትተራመስበት በኑሮ ውድነት ተንቀሳቅሶ መስራት በማይቻልበት ዜጎች ሰላም አጥተው ወጥተው በማይገቡበት የኑሮ ውድነት ሰቆቃ በሆነበት ዜጎች አገሪቱን ለቀው ለመሰደድ አማራጭ ባጡበትና ኢትዮጵያ ሲኦል ሆናብናለች እያሉ ኢትዮጵያን ብዙ ጊዜ እንግዲህ በሚያማሩበት በዚህ ሁኔታ አብይ አህመድ ግን ታምራዊ ብልጽግና እያመጣች ነው ብለዋል። እንግዲህ አድማጭ ተመልካቾች ደግሞ የራሳቸውን አስተያየት በጠቅላይ ሚኒስትሩ ንግግር ላይ ልትጨምሩ ትችላላችሁ። ሌላው ወደ መረጃዎቹ ስቀጥል በፋኖን በተመለከተ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራር እስክንድር ነጋ በአደረጃጀታችን ኮራ አመራሮች ላይ ያነጣጠረ ጥቃት ተከታታይ ዘመቻ ተከፍቶብናል ብሏል። ባለፉት አስር ቀናት ያለማቋረጥ የአማራ ፋኖ ህዝባዊ ድርጅት ከፍተኛ የኮር አመራሮች ላይ ያነጣጠረ ወታደራዊ ዘመቻ ተከፍቶብናል፣ ብሏል። ይሄ ዘመቻ በአይነቱ ለየት ያለና ያለማቋረጥ እየተፈጸመ ያለ ዘመቻ ነው ብሏል። እንግዲህ ሁለት የከፍተኛ አመራሮቹ ከተባረሩና ከስራ ከታገዱ መንግስት ለመንግስት እጅ ከሰጡ በኋላ በዚህ ሁኔታ ነው እንግዲህ በአይነቱ ለየት ያለ ጥቃት እየተፈጸመባቸው እንዳለ የገለጸው። በዚህ ቀጠና እንግዲህ እየተፈጸመ ያለው ጥቃት በተመለከተ በአይነቱ የተለየ ዘመቻ የተከፈተው በይፋት ቀጠና ሸዋሮ ቤት ዙሪያ በቆቦና፣ እንዲሁም ደግሞ ውስተ ቧይ ተብሎ በሚጠራው ቀጠና እንዲሁም ደግሞ በጋይንት፣ በዛጎች፣ በአገረገነት፣ በጉና ተራሮች፣ በማዕከላዊ ጎንደር እና ምዕራብ ደምቢያ በአሉ ቀጠናዎች ላይ እስከ ጫንድባ ድረስ በከፍተኛ ኮራ አመራሮቻችን ላይ ያነጣጠረ ጥቃት እና ዘመቻ ተከፍቶ ብለዋል። የኮራ አመራሮቹ ላይ ብቻ ያተኮረው ዘመቻ በሁሉም ግንባሮች በተመሳሳይ ጊዜ እየተከፈተበትን ምክንያት ግልጽ ነው ብለዋል እና ከተባረሩት አመራሮች ጋር ይያያዛል ወይ የሚል ጉዳይ አንስቼ ነበረ። የፖለቲካ አጀንዳ አድርጎ በአየር ላይ የሚጠቀመው ብልጽግና መሬት ላይ ደግሞ ይህንን እያደረገ ነው፣ ጉዳዩ ግልጽ ነው ሲል እስክንድር እንግዲህ ጠቅለል አድርጎ አስተያየት ሰጥቷል። እስክንድር መንግስት፣ የሰላም ስምምነት የተፈራረሙ ያላቸው እናንተ አመራርና እናንተ ድርጅት ላይ በመውጣታቸው የደረሰ ተጽዕኖ አለ ወይ ብየው ነበረ። በሰራዊታችን፣ በድርጅታችን፣ በውስጥ አንድነት ላይ ምንም አይነት ጫና አልፈጠረም ሊፈጥርም አይችልም የሚል እንግዲህ ምላሽ ነው የሰጠው። እነዚህ አመራሮች እጅ አለበት ወይ ሰሞኑን እንግዲህ ለሚፈጸምባችሁ ተከታታይ ጥቃትና ዘመቻዎች የሚልም ጥያቄ አቅርቤለት ነበረ። እንግዲህ ይህም ምክንያቱ ግልጽ ነው ግልጽ ነው የሚል እንደዚሁ ድፍና ፍን ያለምላሽ ነው የሰጡት። ወደ ሌላው ከዚህ ጋር በተያያዘ በአማራ ፋኖ ድርጅት ውስጥ አሁንም እየቀጠለ ሌላ መረጃ አለ። ኮሎኔል ፈንታውን ማህባውን ለማስያዝ እና ይዞ ለማስገባት ልዩ ተልዕኮ ተሰጥቷቸው የነበሩ እንደዚሁ በወሎ ጠቅላይ ግዛት እዝ ውስጥ የተለያየ ኃላፊነት ላይ የነበሩ ግለሰቦች ዛሬ ሌሊቱን ከእርምጃ አምልጠው ወደ ብልጽግና ገብተው እጅ መስጠታቸውም እንደዚሁ መረጃው ይፋ ተደርጓል። እነዚህ እጅ የሰጡት ቀድሞ እጅ ከሰጠው ማስረሻ ሰጤ ጋር በነበራቸውን የነበራቸውን አጠቃላይ ግንኙነት መሰረት አድርገው ነው። ልዩ ግንኙነት ነበራቸው። የወሎ ጠቅላይ ግዛት እዝ ውስጥ የነበሩ እነዚህ ግለሰቦች አንድ ነጥብ አምስት ሚሊዮን ብር ይዘው ዛሬ ሌሊት ስለመጥፋታቸው የገለጹት የኮሎኔል ፈንታሁን ሙሃባ የቅርብ የሆነ አንድ የፋኖ አመራር ሁኔታውን ሲገልጽ ሁኔታውን በተመለከተ እንግዲህ የሚከተለውንም አድርሷል በስም የተለዩ አምስት ሰዎች ማስረሻ ሰጤ እጅ ከሰጠበት ቀን ጀምሮ በደገር ቀጠና እንግዲህ በምዕራብ ወሎ ደገር ቀጠና የተደረገውን ዘመቻ ከውስጥ መረጃ እየተላላኩ ለማስከበብ ኮሎኔሉን ለማስያዝ እንዲሁም ደግሞ በኮሎኔሉንም እንደዚሁ እንዳለ በእጅ ለማሰጠት ያላደረጉት ምንም ዓይነት ጥረት የለም ይላሉ። ከኮምቦልቻ ጭምር ከኮማንዶዎች ጋር መረጃ በመለዋወጥና እንደዚሁ ወታደራዊ ስምሪት ከውስጥ በመቀበል ይህንን ሲያደርጉ ነበረ። የሁኔታውን አሳሳቢነት በመረዳት ማስተካከያ በፍጥነት ለማድረግ በማድረግ ዛሬ ሌሊት እንግዲህ እርምጃ ከመወሰዱ በፊት ዛሬ ገንዘብ ይዘው ሌሊቱን ጠፍተው አድረዋል ነው የተባለው። እንግዲህ ይህንን በተመለከተ ጉዳዩ ከዚህ ከፋ ነበር የሚሉት የፋኖ አመራር ከሸዋፍ ፋኖ መከታው ከምስራቅ አማራ ፋኖ ብሔራዊ ኃይል እዝ ድርሳን ብርሃኔ ጋር ተከታታይ ወታደራዊ ድጋፎች ባይደረጉ ኑሮ በዚህ በነ ኮሎኔል ላይ የተሰጠው ተልዕኮ ከዚህ የከፋ ነበር። የነ ማስረሻ ቡድን በኮሎኔል ፋንታሁን ላይ ሌላ ነገርም አስቦ ነበር። ኮሎኔሉ እንዲከበብና እጅ እንዲሰጥ ከማድረግ ባለፈ ሌላም እንደዚሁ የታቀደ ጉዳይ እንደነበር ነው እየገለጹ ያሉት የፋኖ አመራር ዋናው የቡድን መሳሪያዎችንም ጭምር ይዞ እጅ ለመስጠት በተከታታይ ዋና ዋና የቡድን መሳሪያዎችንም እንደዚሁ ወደ ብልጽግና እጅ ለማስገባት ተልኮ ወስደው ነበረ። ለዚህም እንግዲህ የሚሰጣቸው ጉርሻ እንደነበርና ሁኔታው ክትትሉ ሲያስገቡ ላለፉ ሶስት ቀናት ጉዳዩ በመጣራት ላይ ያለ ዛሬ ሌሊት እንግዲህ ጠፍተው ሂደዋል ሲሉ ነው የገለጹት። ኮሎኔል ፋንታሁን ይህንን በተመለከተ እንግዲህ አሁን ሁሉም ነገር ለማጥራት ሁሉንም መረጃዎች በማነፍነፍ የነማስረሻን ሰንሰለት ደርሰንበታል ስለማለታቸውም ተሰምቷል። በቀጣይ ቀናት ኮሎኔል ፋንታሁን ሁሉንም ለህዝብ ግልጽ ያደርጋሉ የሚል መረጃ እንግዲህ የኮሎኔል ፋንታሁን የቅርብ ሰው ይህንን አድርሰዋል እንግዲህ ጉዳይ በቀላሉ የሚታይ ጉዳይ አይደለም። ከብዙ ሰዎች ጋር እነ ማስረሻ ኔትወርክ ካለ አሁንም የፋኖ ውስጣዊ አንድነት አደጋ ላይ የመጣሉ ጉዳይ እንግዲህ ሳይታለም የተፈታ ነው አሁን ደርሰንባቸው ግን ብር ይዘው አመለጡ የሚለውም ውሃ የሚቋጥርም አይደለም ምክንያቱም ከተደረሰበት እንግዲህ ያው ፈጥኖ ጉዳዩ መቆጣጠር እንጂ ከሆነ በኋላ አውቀን ነበር የሚለው ብዙ ጊዜ አገላለጹም ብዙ አሳማኝም የሆነ አይደለም። ብዙ ጊዜ እንግዲህ እናውቅ ነበር እነዚህ ሰዎች እንዲነበሩ የሚባል ነገር አለ። ፋኖ የሆኑ ሰዎች እጅ ከሰጡ የሆኑ ሰዎች ጥያቄ ካነሱ እናውቅ ነበር የሚባል አለ። እያስተካከሉ መሄድ ነው እንጂ ጉዳዩ እናውቅ ነበር ማለት በቀጠሮ ላይ ያው እንግዲህ ህይወት ዋጋ በሚከፈልበት ትግል ውስጥ ይህ እንዲህ አይነት አገላለጾች ያው ዋጋ ማስከፈላቸው አይቀርም። ለማንኛውም ዛሬ ያለው ሁኔታ ይህንን ይመስላል። በሌላው በዚህ በከላላ ደገር ላለፉ ከህዳር ሀያ ጀምሮ ለአስር ቀናት የቀጠለ ዘመቻ እንግዲህ ሰሞኑን ሲደረግ ነበር። ይህም ጉዳይ ከዚህ ጋር እየተያዘ መሆኑን ነው መረጃ ምንጮቹ እየገለጹ ያሉት። ወደ ሌላው መረጃችን ስንሄድ ወደ መቀሌ የሚወስደን መረጃን የሚያስከትለው ወደ መቀሌ የሚወስደን መረጃ የህወሓት አጠቃላይ ወታደራዊ የአደረጃጀትን በተመለከተ በሶስት ግንባር በ15 አርሚ በሶስት ኮር በ9 ክፍለ ጦር እንግዲህ እያንዳንዱ ኮር ማለት ነው ሶስት ግንባሮች አሉ። 15 አርሚዎች አሉ። እያንዳንዱ አርሚ 33 ኮር አለው። እያንዳንዱ ኮር ደግሞ 99 ክፍለ ጦር መዋቀሩ ነው እንግዲህ የሚገለጸው። በአጠቃላይ ከዚህ ጋር በተያዘ በ27 ኮር ክፍለ ጦሮች የተደራጀው የህወሓት ኃይል ከዚህ ውስጥ እንግዲህ ብዙ ክፍለ ጦሮች እና ኮሮች አመራር እንደሌላቸው የወጡ መረጃዎች ዛሬ ገልጸዋል። አራት አርሚዎች እንዲሁም ደግሞ ወደ አስራ አንድ የሚደርሱ ክፍለ ጦሮች መሪ የላቸውም ነው እየተባለው። ይህ የሆነው እንግዲህ ታጣቂው እየተበተነ ያለውም ለዚህ የተደረገውም የህዋት ሰራዊት በታደሰ ወረደ በመመራቱ ምክንያት ነው የሚሉ ጉዳዮች ናቸው እየተነሱ ያሉት። መቀሌ አካባቢ ታደሰ ወረደ ሶስት ጉልቻ ላይ ሶስት ድስት ጥዷል። ሶስቱንም ድስት ግን እያማሰረው አይደለም፣ እያረረበት ነው። ስለዚህ ኃላፊነት መልቀቅ አለበት የሚል ዘመቻ መጀመሩን የወጡ መረጃዎች ያሳያሉ። አንደኛው የትግራይ ታጣቂዎች ዋና አዛዥ የሚለውን ኃላፊነቱን እስካሁን አለመልቀቁ በዚህ በኩል በቂ ስምሪት እየሰጠ ባለመሆኑ ከላይ የተገለጸው አርሚዎች እና ክለጦሮች አመራር የላቸውም። ሁለተኛ የትግራይ ጊዜያዊ አስተዳደር በመሆኑ ፖለቲካና ወታደራዊ አስተዳደሩን ደርቦ በመያዙ በዚህ ምክንያት ሶስተኛው ደግሞ ራሱን በትግራይ ፖለቲካ ውስጥ እንደዚሁ በወታደራዊና በፖለቲካ አደረጃጀት ይዞ ለመውጣት የሚያደርገው ጥረት ይሄ ሶስቱ ተግባራቶቹ የትግራይን ታጣቂዎች ያለመሪ እንዲቀሩና ጥያቄያቸው እንዳይፈታ ታጣቂው እንዲበተን እንዲሁም ደግሞ የተለያየ ጥያቄ እንዲያቀርብ አድርገውታል፣ በሚል ታደሰ ወረደ ለዚህ ኃላፊነት መውሰድ አለበት በሚል ጥያቄዎች እየተነሱ ነው የሚገኙት። እንግዲህ ከባለፈው ዓርብ ዕለት ተጠርቶ የነበረው አስቸኳይ ስብሰባ በታጣቂዎቹ መቀሌ መግባትና ታጣቂዎቹ ከተማው ውስጥ አንዳንድ ቢሮዎችን፣ የሬዲዮ ጣቢያ፣ የቴሌቪዥን ጣቢያዎችን እንዲሁም ደግሞ ጊዜ ያስተዳደሩን ከበባ ማድረጋቸውን ተከትሎ ስብሰባው ተራዝሞ ነበር። ዛሬ ስብሰባው ተጀምሯል። የህዋት የኮር አመራሮች፣ የክልልና የዞን አመራሮች፣ የወረዳ አመራሮች ስብሰባ ዛሬ መቀሌ ተቀምጠዋል። ስብሰባው ተጀምሯል። ከስብሰባው አጀንዳዎች መካከል 2012 ዓ ም ከጦርነቱ በፊት በአጉሜ ላይ ምርጫ ተደርጎ የተቋቋመው የክልላዊ መንግስት እሱ መመለስ አለበት የሚል አጀንዳ እንዳለበት፣ ሰራዊቱ ጥያቄውን መመለስ አለበት፣ የሰራዊት ጥያቄ መመለስ አለበት የሚለው ጉዳይ እንዲሁም ደግሞ አሁን ያለውን ጊዜያዊ አስተዳደር ማፍረስና የቀዳሚውን አስተዳደር በምክር ቤት ደረጃ ማቋቋም የሚለው ጉዳይ አብሮ እንዳለበት፣ እንዲሁም ደግሞ በሌላ ቡድን ደግሞ የፕሪቶሪያን የሰላም ስምምነት አፈጻጸም በተመለከተ አቅጣጫና አቋም መያዝ አለብን የሚል አጀንዳ እንዳለ የህወሃት የፖለቲካ ሰውነት የተሰረዘው ህወሃት ፖለቲካዊ ሰውነቱ እንዲመለስ ዛሬ እንግዲህ አቅጣጫ መሰጠት አለበት የሚሉ ጉዳዮች ጭምር በአጀንዳነት መያዛቸውን ከአካባቢ የወጡ መረጃዎች ገልጸዋል። ሌላው መረጃችን ወደ አዲስ አበባ አቅራቢያ በሚገኘው ወደ ደብረብርሃንና በአዲስ አበባ አማካይ ቦታ ላይ ሸኖ ተብሎ የሚጠራው አካባቢ ፋኖ ጥቃት መፈጸሙን ነው። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ህዝብነት የገለጸው ፋኖ በሸኖ ከተማ ሌሊት የተፈጸመውን ድንገተኛ ጥቃት ተከትሎ የመንግስት ኃይል በፌጦ ኦላ መስኖ አራጌቻ በኩል ስምሪት ወስዶ መንቀሳቀሱንም ገልጿል። ሆኖም በፋኖ ላይ የደረሰው ጉዳት የለም። ፋኖ በፈጸመው ድንገተኛ ጥቃት ግን የደረሰው ጉዳት ባይታወቅም ወታደራዊ ኪሳራ የተጠራው የብልጽግና ስብሰባ ግን መበተኑ ነው የተገለጸው። እንግዲህ ከአዲስ አበባ ስልሳ ኪሎ ሜትር እርቀት ላይ በምትገኘው ሸኖ ከተማ እየሆነው ነው። ለዚህ ሰዓት ከተለያዩ አካባቢዎች ያሰባሰብኳቸው አስተያየቶች እንዲሁም ደግሞ መረጃዎች እነዚህን የመስሉ ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ